ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ አእምሮ በንፋ ብትንሽ ብርቅ ብለን መተናል። ቤተሰቦችን ሰላም በሏቸው ከማል ጀምራ እማዬ ሰላም በያቸው። ሰላም ሰላም ውድ የሚሉ ቤተሰቦች እንደላችሁ በያላችሁበት ሰላም ጤና ይብዛላችሁ በማለት ዛሬ ደግሞ እንደዚህ ከልጆቼ ጋራ ምር ድምቅ ብዬ እገኛለሁኝ። እንግዲህ ቀጣዩን ነገር የምናየው ይሆናል። በጣም ወዳችኋለሁ፣ አከብራችኋለሁ በያላችሁበት ሰላም ይብዛላችሁ ነው ምለው ቤተሰብ እድዬ ኧረ ሰላም ባይቻው እንዴ ተልቋ ሰላም ሳትስል እሺ ሰላም ሰላም ውድ የሚሉ ቤተሰቦች የተከበራችሁ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር የተመሰገነ ይሁን እንግዲህ እንደዚህ ሜልዬ ቡና በማፍላት ፏ አድርጋናለች እና ሌላ ጊዜ አይታችኋት የማታውቋት እህታችን የኔ ታላቅ ትግስት ትባለች ወይ ደግሞ ሳቆላ መጣት ቲጂ ትባላለች። እሷን በመካከላችን ትገኛለች። ያው እንደምትታወቀት ባለሙሉ ተስፋ ነኝ። ቤተሰብ እንግዲህ ቲጂ ዓይን አፋር ናት፣ ብዙ ጊዜ አታወራም፣ ብዙ ጊዜ ካሜራም ብዙም አትወድም፣ ዓይን አፋር ናት። ትልቋታችን ናት እና ቲጂ ትባላለች፣ ያው አስተዋውቃችኋለች። ቤተሰብ እንግዲህ ዛሬ ባለፈው እዚህ ጋር የተሰራውን ታውቃለችዋ ደባዎች ትረሳላችሁ፣ እንዲህ ተከታይ ናት። ያው እዚ ያለችው እሷ ናት በሚለው ነው እኮ፣ ለዛ ነው ታላቅ ናት ያልኩት። እና ቤተሰብ እንግዲህ ይኸው እንደዚህ ዛሬ አምሮብኝ የሆነ ሰው ሰርፕራይዝ ልናደርግ ነው አይደል? እማ ግን እንደሷ ክፉ ናችሁ እንዴ! ሰራችልኝ። አሞኝ ነበር ደግሞ ይገርማችኋል። በእሷ ድንጋጤ በሽታ ሁሉ ጠፋ ብያቸዋለሁ። እንኳንም ጠፋ ብያለሁኝ። ምጥ ጀመረኝ ብላ አብሬያት ደግሞ ደግፋታለሁ ብዬ አብሬያት ወድቄ ነበረ። እሷን እሷ ልባላላችሁ ምንጂ ብታይዋት ኖሮ ወድቄ ነበረ እሷን ይዛለሁ ብዬ ወድቄ ነበረ። ያው ልባላላችሁት ማዘር ወደቁ እኮ ይሉኝ ነበረ ልጆቹ አላይባትም ሸፍኖልኛል። ው ድንጋጤ ያው ነው ወይኔ ወይኔ ወይኔ የመጨረሻ ልጄ ወቃ ቆረጠኝ ስትል ለካስ እሷ አሻንጉሊት አድርጋ ትጫወትብኛለች። የመጣ ለካ እንደዚህ ነው ወይ ትላለች። የዛን ጊዜ የምሩ ጊዜ ማለት ነው ነ ደግፋታለው ብዬ እኔም አብሬ ፍራሹ ላይ ዘፍ ተቋቁሬ ነበር። ታውኩትና እድገትን ቆመሽ ታኛለሽ ብዬ እሷ ላይ ማፍጠት ባጃጅ መኪና ጋር እንደውል በቃ ድንጋጤ ምንኛ እሷ ፕራንክ ላይ ተጣማ እኮ ለዛ ነው። እና አልኳት ቆማ ባጃጅ መኪና ጋር ሮጥ ሮጥ ትላለች። አዎ እና የመጣለት ማን ይከለክለዋል? መብቱ ነው እንዴ! መጠራረጥም መፈላለጥም መብቱ ነው። የመጣቀ ማለት ነው። ቀድሜ እኔ ነኝ ፕራንክ የማደርገው። በቃ በጣም ነው

ግን እንደዛ መሆኑ ቡና፣ ዋው ደስ ይላል አይደል? በኋላ በኋላ በጣም ነው ደስ ብ ለውእ ታሪ መልሻ ያለው እሷ መጨረሻ መደንጀሚ ይናት ብያለው። ስለዚህ ዛሬ እኛ ደግሞ ደስ በሚል ነገር ብድርን መልስ ብለን ዛሬ እንደዚህ አምሮብን ስታይን ያው ደስ ይላታል እንደዚህ ድምቅ ብለን ደውለንላታል። ቤተሰብ እየመጣሁ ነው ብላናለች። አታውቅም፣ ስለዚህ ሰርፕራይዝ እናደርጋለን። ምናምን መሆኑን አታውቅም፣ አልነገርናትም። አዎ እኮ አልነገርናትም። እየመጣሁ ነው ብላለች። እንግዲህ ብድራችን እንኳን ደስ በሚል ነገር ልቀበለት። ያው አልተገናኘንም እስካሁን በደንብ በሰፊው አልተገናኘንም እስካሁን። ዛሬ ነው እንግዲህ ማገኛት፣ እሱ ነው። እንግዲህ እንጠብቃለን። አይኗን እንደዚህ ይዘሽ ምናምን እንደዚህ ነገር ያው ከልጅነት ጀምሮ ስለምትወድ ዛሬ ትነሳና በጠዋቱ ወተት ስለዚህ ነገር ጀባብ ስለምትወድ አይኗን ከበሩ ሻለ እንደዚህ ምንድ ነው ዛሬ እንደዚህ አይኗን ከመያዝ ይልቅ ልክ ስትገባ ደስ በሚልትን ምናም ትላለች። በእርግጥ በቃ እንደዛ እናደርጋለን ይሻላላ ደሳይን እያዛል

ተናገርም፣ ያለቻት ልጅ ያው በሌላ ሙድ ያዘ። ሳትደርስ አይቀርም ተዘጋጁ በሉ።

ያገኛ ለሰርግ ሰባት ቤት ስትሄድ፣ አው ጀበናው ሙድ ያዙብኝ። ለካ ሜላትና እድገት ይጠቃቀሳሉ። ቡና እየቀዳሁኝ ቀድቼ እንደ ቀዳው አንዱን ለራሴ ይዣዋለሁ። ከዛ እየጠጣው ለነሱ ቀዳል ኢ ኢ ይባባላሉ አይደለም?

ገንታ ትስቃለች። ታቱን እኔ በጣም እጫወት ነበር። እኔ አልፈልግም፣ ይቆጡኛል ትላለች። ከዛ እኔ በቃ መራገጥ መራገጥ። አንዴ ገበያ ተልካ የኤፍሬም እህት አለች፣ በጣም ይዋደዳሉ። የትም ወርቅ የትም ጋር። አዎ ገበያ ተልካ

ከዛ እየተጫወተሽ ነበር። እኔ በር ላይ ድረስ ጫውት ሱዚ ነበር የሚባለው ዝልል እሱን ተናዳማ መጣችና ሁለታችን ሁሉ እኛ

እና ቤተሰብ ይሄን አክል ከተጫወትን ይበቃል። ዛሬ ሩትዬን የፈለግናት ሰርፕራይዝ ልናደርጋት ነው። ይሄ እራሱ ለእሷ በእርግጥ ሰርፕራይዝ ነው፣ ግን ሌላ ትልቅ በጣም ታውቂኝ እንደዚህ ሰብሰብ ብለን አግኝተናል ስለማናቅ

ታሪክ ተጣበን ያቺ ሰዓት እኮ ተስተውሸን ተገናኘን ነው ተያይ ከዛ በኋላ ወጣ ትንሽ ደቂቃ አብረን ቆየን፣ ተበታተን። አዎ እንደዚህ አብረን አምሽተን አድረን ምናምን አምሽተን አድረን። መጣችልሽ ነው። እሺ እንገናኛለን። ምን እኮ ይመስሏታል? እንገናኛለን። ቦታ እንልቀቅ፣ እንልቀቅላት ቦታ ይስፋት። ለጊዜው ተቀበለ ነገር ቡቹ ይመጣል። ቡቹ

እንግዲህ ከቤተሰቤ ጋር ይህን የመሰለ ደስ የሚል ታይም እያሳለፍኩኝ ይገኛለሁ። እንግዲህ ለሁሉም ነገር ፈጣሪ የተመሰገነ ይሁን። ሜሎ ገና ልጁ ሳይወለድ ጡንጦ ሰጠች። እስከ ስድስት ወሩ ግን እኔ እየጠበቅኩዋለሁ ወተት እየቆጠብኩ ጭንጉል አድርጌ እንዳልጨርሰው። እሱ ብቻ አይደለም አጥሚታውን፣ አራስ ቤት በኩባያ የሚሰጠው እኛ በጡጦ ቀዳዳውን ሰፋ እናደርግና በጡጦ

መሰለ ቡና በቃ ፈንዲሻ ያዙ። አውሯቸው ቤተሰቦች ቡናችን ካሜራማ፣ በኋላ ትበላለህ። ያዛቸውን እንግዲህ ቤተሰቦች ያው ቡናውን እናፈለዋለን እኛ እንጠጣለን፣ እናንተ በየቤታቸው አፍሉ፣ እናጠጡ። ከፋሚሊ ጋ ያለን ነገር ይቀጥላል። ከእናንተ ጋር ግን እዚህ ላይ እናበቃለን፣ ሰላም እንላለን፣ እንወዳቸዋለን። ባይ